አብረው የሚዝናዱበት ሰዓት ላይ ለፍቅር የተመቸ ሰው ነው። ይሄ ነገር ይገዛታል። ከቀድሞ ሚስቴ የወለድ ኳት ብሎ ነው ፎር ቀለበትም ለማሰር ጋብቻም ለመፈጸም አላንገራገረችም። ያንን ሰው እየወደዳችሁት እያመናችሁት ከሱ ጋር መኖር ካቃታችሁ ራሳችሁን ፈትሽ። ይህን ነገር ፊት ለፊት ሳላወጣው ዝም ብል አንደኛ እግዚአብሔር ምን ይለኛል፣ ሁለተኛ ህሌና የምሻላለኝም ይልና የጠበቀችው ነገር ይነግራታል። የሰው ሕይወትን ለሚያበላሹ የእርኩሳን መናፍስት ፊት አውራሪዎች ቅርብ ስለነበረ ከእነሱ ጋር ዶልቶ ምንድነው? ያሰራባት መተት ነው ያሰራበት። ኮርቻቸውን ይጭኑባቸውና ሲጋልቡባችሁ ነው። እሺ ብሎ ያኛው ሰውዬ በሆነ በመስተፋቅር ድግምትም ያንን ሰው ቢያፈቅሩ እውነት ተፈቀርኩ ብሎ ነው ፊልም የሚያደርገው። የቤት ፈላጊ ሆኖ በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል። ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30% ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው በ8% ቅድመ ክፍያ ማለትም ባለ 1 መኝታ 432000 ባለ 2 መኝታ 620000 ባለ 3 መኝታ 740000 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻና ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንደ ወትሮ ሁሉ ከእናንተ የደረሰኝን ታሪክ ነው ወደ እናንተ መልሼ የማደርሰው። ቀጥታ ወደ ታሪኩ ከመግባቴ በፊት ግን ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ደግሞ ሁላችሁም ፕሮግራሙን ከመጀመራችሁ በፊት ላይክ እያደረጋችሁ እንድትጀምሩ ማስታወስ እፈልጋለሁ። ይህን ካልኩ ዘንዳ ቀጥታ ወደ ታሪኩ ነው የምወስዳችሁ። የዛሬ ባለታሪካችን እንግዲህ የፍቅር ጓደኛዋን ያገኘችው ከምትኖርበት ቤልጅየም ለረፍት መታ በነበረበት ሰዓት ነው። በጓደኞቹ አማካኝነት ልትናና ወጣች። በዛ አጋጣሚ ከአንድ ሰው ጋር ተዋወቀች። ከዛ በኋላ ስልክ ተለዋወጡ። መደዋወል ጀመሩ። ይህ ያለ እያለ ነው እንግዲህ ጓደኝነት የተጀመረው። ጓደኝነት እያደገ ሲሄድ ወደ ፍቅር ህይወት ተቀየረ። ባጭሩ የመገናኘታቸው ምክንያትና ሚስትር ይሄ ነው እና እዚህ መልካም ጊዜ ያሳለፉ ተመልሳ ወደ ቤልጅየም ከሄደች በኋላ በቃ በመጣችበት ሰዓት ላይ እንደምታገኘው ከዚ በኋላ ጓደኝነታቸውን የበለጠ እንደሚያሳድጉት ተነጋግረው ተማምነው ነበረ የተለያዩት። ያ ነገር እውነትም ቀጠለ። ስለዚህ ይች ልጅ እረፍት በሆነችበት ሰዓት ላይ በአምስት ዓመትም በስድስት ዓመትም የመጣች እረፍት በምታደርግበት ሰዓት ላይ ከፍቅረኛ ጋር ትገናኛለች። ከዛ ውጭ ግን በየቀኑ ይደዋወላሉ። ስለዚህ በአካል ባይገናኙም፣ በስልክ ይገናኛሉ፣ ኦንላይን ይገናኛሉ። ዛሬ ደግሞ ዘመኑም መልካም ስለሆነ በርቀትም ብትሆኑ ከምትወዱት ከምታፈቅሩት ሰው ጋር የምታገናኙበት ወይም የምትገናኙበት መንገድ አይጠፋም። እና በዛ አይነት ሁኔታ ፍቅራቸው ቀጠለ። በኋላ ግን ከቆይታ በኋላ የወሰኑት ያው ማንም ሰው በፍቅር ቆይቶ ማሳረጊያው ትዳር ነው፣ ማሳረጊያው ጎጆ ነው። ስለዚህ በጋራ ጎጆ ለመቀለስ ተስማሙ እና ይህንን ታሳቢ በማድረግ ትመጣለች፣ ልጅቷ ማለት ነው። እዚህ ትመጣለች። ብዙ ነገር ተነጋገሩ። ቤተሰብ ተዋወቀ ሰው ሰርጉ ቢታሰብም ከሰርጉ በፊት ቀለበት ለማድረግ ይስማማሉ። በነገራችን ላይ ቀለበቱን ቢሆን የሰርጉን ያህል ወይም ደግሞ እንግዲህ የአንዳንዱ ሰው ያው የአቅም ሁኔታ ስለሆነ ሊሆን ይችላል ከሰርግ ያልተናነሰ የቀለበት ስነ ስርዓት ነበር የተደረገው። ቀለበት አሰሩ እና እንግዲህ እሷ እንደተገነዘበችው እንዳወቀችው መጀመሪያ ስታውቀው በጣም ጥሩ ሰው ነው፣ ጥሩ ስራ አለው፣ የተማረ ነው እስከሚገባት ድረስ ለእሱ ያስብላት ነበር፣ ይጨነቅላት ነበር። እስከሚገባት በኋላ ነገሮች ከመቀሄዳቸው በፊት ማለት ነው እና አንዳንድ ሰው እንግዲህ እንደጨው ቀምሳችሁ አታውቁትም። አሁን ብዙ ጊዜ እኛ የምንሸወደው የምንታለለው ለምንድን ነው? የሰው ልጅ ተፈጥሮ ሆኖ ስትቀርቡት ጥሩ ሰው ነው ጥሩ ሰው አይደለም የምትሉት ከላይም ወይም ደግሞ በቆይታም በአንደበቱ ከሚናገረው እንዲህ አይነት ነገር ከዛ ላይ ተነስታችሁ ነው ሊሆን የሚችለው የተለመደው ማለት ነው። እና አንዳንዱ ሰው ግን በተፈጥሮ አብራችሁም ሆኖ እንደፈለገው ቆይታ ያድርጋችሁም ምንም ብላችሁ የማታውቁት አይነት ሰው አለ። ምንም የማታውቁት ከላይ ስትመለከቱ ጥሩ ሰው ነው፣ ከላይ ስትመለከቱ መልካም ሰው ነው። ነገር ግን የእሱ ማነት የምታውቁት ቆይታችሁ፣ አንዳንዴ ደግሞ ተጎድታችሁም ነው። ይሄ በብዙዎች ዘንድ የተፈጠረ እውነት ነው እና ያንን መካድ አንችልም። ቀለበት ስነስርዓቱ ከተካሄደ በኋላ እቅዶች መውጣት ጀመሩ። ስለ ሰርግ ማውራት ተጀመረ። ከዛ በኋላ ወደፊት ስለሚኖሩት ኑሮ ማውራት ጀመሩ። የልጁን ጭንቅላት አደንቅለታለች። የተማረ ነው ብያችኋለው። ራዕዩን ይነግራታል። አብረው የሚዝናዱበት ሰዓት ላይ ለፍቅር የተመቸ ሰው ነው። ይሄ ነገር ይገዛታል እና በዚህ በመተማመናቸው፣ በነገራችን ላይ በጣም ሲሪየስ ነች ልጅቷ። ለህይወት ያላት አመለካከት በጣም ጥሩ ነው። በሰው ነገር አትገባም፣ ሰዎችም በእሷ ነገር እንዲገቡ አትፈልግም። ስለዚህ ህይወትን ጥንቅቅ አድርገው የሚኖሩ ሰዎች አጋጥሟችሁ አያውቁም? በሁሉም ነገር ላይ ቁጥብ የሆኑ፣ በሁሉም ነገር ላይ ጥንቁቅ ሆኖ እያንዳንዱ ነገር ሲያደርጉ በምክንያት፣ በሰው ነገር የማይገቡ ለሰው ሳይድ የማያደርጉ እናንተ የስጋ ዘመዶቻቸው እንኳን ሆናችሁ የሆነ ነገር ከሰዎች ጋር ስትጋጩ ለእናንተ ከማድላት ይልቅ ነገሩን በእርጋታ አሰምተው ትክክለኛ ፍርድ የሚሰጡ እንዲህ አይነት ሰዎች አሉ። በቃ ጄኒን የሆኑ ፍጹም ሰዎች እና ይችም ልጅነት አይነት ባህሪ ነው ያላት፣ እንደ ዕድሜው አይደለችም፣ እንደ ልጅነቷ አይደለችም፣ ነገሮችን በብስለት የምትመለከት ከስሜታዊነት የጸዳች ህይወት የገባት ገና በልጅነቷ ማለት ነው። እና ስለዚህ እንግዲህ ለዚህ ልጅ በቃ ጥሩ ሚስት ምትሆ ጥሩ የቤተሰብ ኃላፊነትን የምትወጣ አይነት እንስት ነች። እንግዲህ ልጁን ከውጭ ስታቀው እሱም የዛ አይነት ማንነት የዛ አይነት ስበና አለው ብላ ነበር የተቀበለችው። ስለዚህ በዚህ ስለተማመኑ የትዳር ጥያቄው ሲቀር ቀለበትም ለማሰር ጋብቻም ለመፈጸም አላንገራገረችም። ሰው የቀለበት ስነስርዓቱ አለቀ። ከዛ በኋላ ደግሞ በያዙት ቀነቀጠሮ ሰርግ ለማድረግ እንግዲህ ቀለበት ካሰሩ ከዓመት በኋላ ማለት ነው ሽርጉዱ ይጀመራል። በዚህ መሃል ነው ልጅቷም የልጅቷን ቤተሰቦች ያላወቁት ነገር የተከሰተው ማለት ነው። እና የሰርጉ ነገር ዝግጅት በተጀመረበት ጊዜ የልጁ አንድ የቅርብ ቤተሰብ የልጅቷን እናት በእግር በፈረስ ይፈልግና ላገኝሽ ይፈልጋለው ላናግርሽ ይፈልጋለሁ ይላታል። ፍቃደኛ ትሆናለች፣ ምክንያቱም የቅርብ ሰው እንደሆነ ታውቃለች። ይገናኛሉ፣ ማውራት ይጀምራሉ። እና እኔ ይህን ነገር ፊት ለፊት ሳላወጣው ዝም ብል አንደኛ፣ እግዚአብሔር ምን ይለኛል፣ ሁለተኛ ህሊና የምሻላለኝም፣ ይልና የጠበቀችውን ነገር ይነግራታል። ምንድና ያላት፣ ልጅቷን ሳያት በጣም የዋህ ልጅ ነች፣ በጣም ቅን ልጅ ነች፣ በጣም ቀጥተኛ ልጅ ነች። ከእሷ ይልቅ እኔ እሱ ነው ዘመዴ ሰው ያጎቱ ነው የቅርቤ እሱ ነው። ስለዚህ እሱ ነገር ከበር ማድረግ ይችል ነበረ፣ ግን አላደርገውም፣ ህሊና ይሻላለኝም እና ይህን ነገር ታውቃለች ወይ ሚስቱ ይልና ለእናት ይነግራል። እናት ምንድን ነው የምታወራው ስለምን እንደምትነግረኝ አላውቅም ስትለው ምንድን ነው ሚላት፣ ልጁ ይንገራት፣ ይንገራት አላውቅም፣ ነገር ግን ከዚህ በፊት ጋብቻ ነበረው፣ ከዚህ በፊት ልጅ ነበረው። ይህንን ነግሯት አለ ወይ ነው ወይ ሳይነግራት ዝም ብሎ በደፈናው የመጀመሪያ ባልሽ ነኝ ብሎ ነው የሚያገባት የሚል ጥያቄ ሲነሳ እና ትደነግጣለች። በፍጹም እንዳልነገራት እርግጠኛ ነች። በፍጹም አታውቅም። ስለዚህ ይሄ ሰርግ በፍጹም አይከናወንም። ምክንያቱም እናት ነች ይመለከታታል። ልጇ የመጀመሪያ ልጇ ነች። ስለዚህ ከዚ በፊት ትዳር ያለው ልጅ ያለው ሰው የምታገባበት ምንም ምክንያት የለም። ሊያም ደግሞ ብዙ አማራጮች ያሏት ብዙ የተሻለ ወይም ደግሞ የተሻሉ ወርቃማ እድሎች ያሏት በጣም ትናደዳለች። ብዙ ነገር እንደደበቃት። ስለዚህ የሰውን ማንነት ማወቅ ከባድ ነው የምላችሁ ለዚህ ነው። እንደጨው ልሳችሁ ቀምሳችሁ አይደለም ሰውን የምታውቁት አብራችሁ ኖራችሁ፣ ወይም ደግሞ እንደዚህ አይነት ቅን የሆኑ ለህሊናቸው የሚኖሩ ሰዎች ይፋ በሚያደርጉት ነገር ነው የሰውን ማነት ልትገነዘው ምትችሉ እና በዚህ መል መጎዳት ይኖራል። በዚህ መል አዮርቆ አወዳደቅ መውደቅ ይኖራል። አሁን ልጅ የልጁ አጎት ለህሌ ነው ብሎ ይህንን እውነት ይፋ ባያወጣ ኖረው ያቺ ልጅ ምንም የምታቀው ነገር የለም እዛ ትዳሩ ትገባለች። ከዛ በኋላ የሚፈጠረው ነገር ደግሞ መገመት ያን ያህል ቀላል አይደለም። አታቅም መነግራት አለው ትላለች። ተመጣና ከሌሎች እህቶቿ ጋር፣ ወንድሞቿ ጋር፣ ቤተሰብ ጋር ትማከራለች። እንዲ ነገር አጎቷ ነግሮኛል። ስለዚህ ምን ይሻላል ነው። መስማት አለባት ትባላለች። ይነገራታል። አንዳንዱ ሰው በተፈጥሮ ስማርት ነው የምላችሁ ለዚህ ነው። ምንም አላለችም። ኦፍኮርስ አንጀቷ ተቆርጧል። ይህን ነገር አልነገራትም። እሷም በፍፁም ነገር ላይ አውራታችሁ ነበር። ይህን ነገር ነግሮች ነበር ትዳር እንደነበረው ከቀድሞ ትዳሩ ልጅ እንዳለው እንደሌለው የምታውቀው ሚስት እንደሌለው ከዚ በፊት ስለዚህ በቃ እንዲህ ነገር ተፈጥሯል፣ አጎት እንዲህ ብለው ነግረውኛል። ስለዚህ ምን ይሻላል ልጅቷ ቆራጥም ስለነበረች የውስጧን በውስጧ ታረግና ትመጣለች ወደዚህ። የሚገርማችሁ ልክ ቀለበት ስነስርዓታቸውን ከፈጽሞ በኋላ ፕሮሰስ ጀምራለት ነበረ፣ ምን ወደ ውጭ ልታወጣው። ከዛ ነገሮችን አስተካክላለት፣ በቃ ራሱ እንዲከታተል አድርጋ ነው የሄደችው። እንደዛ መሆኑ ግን እሷ እዛ ሆና ትከታተል ነበረ። አውቶማቲካሊ ልኬንስ ከሰማችበት ጊዜ ጀምሮ እሱ በማያውቀው መንገድ ብሎክ ነው ያደረገችበት። ምክንያቱም እንደዚህ አይነት ሰው ሄዶን ባላ ሆናትም፣ እዛ ሄዶ ይበጠብጣታል። እዛ ሄዶ ሊበጠብጣት አሁን አንዳንዱ ሰው እንዲህ አይነቱን አድቫንቴጅ ይጠቀመውና በእናንተ ትከሻ ላይ ቆሞ ተረማምዶ እድሉን እዛ ገር ከተመቻቸ በኋላ አፍንጫሽ ላሽ ብሏት ልሄድ ነበረ ግን፣ እግዚአብሔር የትሄደው እንዴት ሸወዱ ሰዎች አሉ። እስፔሻሊ አሜሪካ ውስጥ ሰማ እዚህ መጥተው በቅንነት የአገር ልጅ አግብተው ምናምን ከሄዱ በኋላ እዛ ይዟቸው ከሄዱ በኋላ መረማመጃ የሚሆኑ ሴቶች ኢቨን ወንዶችም ጭምር መረማመጃ የሚሆኑ ወንዶችም እንዳሉ ሰማለሁ። ፍቅር ሳይሆን ጥቅም የገዛቸው ፍቅር ሳይሆን እዛ ጋ ያለው ምቾት የገዛቸው ሰዎች አሉ። መጨረሻ ላይ እዛ ከሄዱ በኋላ ግን ወይ ሴቷ አፍን ማነው አፍንጫ ላስ ትለዋለች፣ ወይ ወንድ ላሽልና ላሽልና፣ በየራሳቸው መንገድ ይሄዳሉ። ይህም ልጅ አንድ ነበር ያሰበው ከዛ ምንድን ነው የሚሆነው? እዚህ ትመጣና እንደ በፊቱ ምንም ምልክት ሳታሳየው ብሎክ መደረጉን አያውቅም። ቀነቀጥሮ ነው። የቀነቀጥሮ ጊዜ ደግሞ ረጅም ስለሆነ ቀነቀጥሮ ሲደርስ ነው ቼክ የሚያደርገው ኦንላይን። እስከዛ ግን እዛ መጣች፣ አብራት ይውላል፣ አብራት እንትን ይላል ምናምን እንደ በፊቱ ጊዜ ያሳልፋሉ። ግን ምንም አይነት ምልክት አላሳያት ፊ እንዳይነቃባት ማለት ነው። እዚህ መጣ፣ እናቷን ጠይቃ ከቶቿ ጋር ጥሩ ጊዜ አሳልፋ ያላትን አቋም በይፋ ነግራቸው ትሄዳለች። ከዛ በኋላ ጠፋችበት። ቢደውል ስልካት አነሳም፣ ምንም ቢል ምንም ነገር የለም። ያቋም ሰው መሆን ጥሩ ነው። አንዳንድ ጊዜ በህይወታችሁ ላይ ያቋም ሰዎች ስትሆኑ መልካም ነው። ልፍስፍሶች ከሆናችሁ ግን ሁሌም የሰው መጠቀሚያ ነው የምትሆኑት። ሁሌም የሰው ፈረስ ነው የምትሆኑት። ሁሌም ሰዎች ኮርቻቸውን ይጭኑባችሁና ሲጋልቡባችሁ ነው የሚኖሩት ብልጦች ካልሆናቸው ስማርቶች ካልሆናቸው በየዋህነታቸው ብዙ የተጎዱ በውጭ ሀገር የሚኖሩ ወንድም ሴትም ኢትዮጵያውያን እንዳሉ አውቃለሁ። አሜሪካም ካናዳም አውሮፓም ፈሬቨር። ይህም ልጅ ከእንደዚ አይነት የስውር እርኩስ ተዋናዮች መካከል አንደኛው ነበረ። ነገር ግን ለሊቷ ሲቀርባት እንደዛ አይደለም፣ ሌላ ማንነቱን ቆዳውን ገሽልጦ ሌላ ቆዳ ነበር፣ ሌላ ማንነት ነበር ያሳያት ነገር ግን እግዚአብሔር ጥሎ ስላልጣላት የልቧን ቅንነት ስላየ ደግ ስለሆነች ለሰው መልካም የምታስብ ስለሆነች ጥሎ አልጣላትም። ስለዚህ በጎትየው በኩል ማነቱ ተጋለጠ። በኋላ እውነትም ስታጣራ ሊያውም ደግሞ የደረሰች ልጅ ነች ያለችው በሆነኛ ሰዎች ያስተዋውቋት ስለነበር የሱን የቅር ሰዎች እንደምንም ፈልጋም ምናምን በራሷ መንገድ አጣራች በትክክል የቀድሞ ትዳር እንደነበረው ትዳሩ እንደፈታ ከመጀመሪያ ትዳሩ ግን ልጅ እንዳለው፣ ይህን መጀመሪያ ሲገናኙ በፍቅር ግንኙነታቸው ወቅት ሊነግራት ይገባ ነበረ። ብዙ ሰዎች ፍለፊት አይ ጋውድ ይጅሻለው እምንስማማ ከሆነ ከዚህ በፊት ግን ቀድሜ ልንገርሽ፣ ትዳር ነበረኝ፣ ከመጀመሪያ ትዳሬ ልጅ አለኝ። ስለዚህ ይህን ቀድሜ የማሳወቅ ስላለብኝ ነው ይሄ በትዳራችን ላይ እክል ይፈጥራሉ ብለው የሚናገሩና ተስማምተው የሚጋቡ ሰዎች አሉ። ከዛ በኋላ ማንም አወራ ማንም ምንም ነገር ተፈጠረ ምንም የሚያመጣው ነገር የለም። ግን በድብቅ የትናንትና ማንነትን ደብቆ እዚህ አዲስ ሕይወት ከመሰረተ በኋላ በትላንት ማንነት ይሄኛውን ትዳር የሚረብሽ ከሆነ አደጋ ነው። ብዙዎች እንደዛ ሆነዋል። እና ከዛ በኋላ ግን ተመልሳ ከሄደች በኋላ እንዳልኳችሁ ሰፋችሁ የሚባለው አራዳ ቋንቋ ጠፋችበት። ቢደውል ምን ከዛ እናቷ ጋር መሄድ ጀምረ ማለቃቀስ ጀምረ ምናምን። እናትም ስማርት ነች። እኔ በእናንተ መካከል የተፈጠረው ነገር አላቅም ስለዚህ እሷን እየደወልክ እኮ ላገኛት አልቻልኩም። ስለዚህ ምን ላድርግ እና የውስጧን በውስጡ አድርጋ ነው አራ ነው። በኋላ የተነጋገሩ ነገሮችን እንትን ለማለት ቢሞክርም አልቻለም አልቻለም። ምክንያቱም ለምንድን ነው ልጅቷ አድራሻውን፣ ስላጠፋችበት እናትም ጋር ቢመጣ ምንም ፍንጭ አላገኘም። ማንም ጋር ቢሄድ ምንም አይነት ፍንጭ ሊያገኘ አልቻለም። ስለዚህ በቃ ምንም ማድረግ አልቻለም። ተቃጥሎ ምንም ምንም ብሎ አሁን መጠራጠር ጀመረ። ምን ሰምታ ነው? አንዳንድ ጊዜ ሌባ ራሱን አያምንም። የሆነ ነገር ሀፕን ሲያደርግ፣ ኦኬ ይህ ነገር ሰምታ ሊሆን ይችላል። እንደዚ አይነት ነገር ውስጥ ማለት ነው። እሱ ምን የሚያስብ ምንም ግን በቃ ባንዴና ለመጨረሻ ጊዜ ዘጋጩ ዘጋጩ። አድራሿን፣ ስልኳን ቀያየረች፣ ጠፋችበት። በምንም አይነት መንገድ ሊያገኛት አልቻለም። አሁን ችግሩ ምንድነው? ከዚህ በኋላ የተፈጠረው ነገር ነው ልክ ይሄ መሆኑን እርግጠኛ ሲሆን እውነቱ ላይ እንደደረሰችበት ሲያረጋግጥ ምንድነው ማድረግ የጀመረው? ለተብታቢዎች ቅርብ ስለነበረ፣ ለስር ማሾች ቅርብ ስለነበረ፣ የሰው ሕይወትን ለሚያበላሹ የእርኩሳን መናፍስት ፊት አውራሪዎች ቅርብ ስለነበረ ከእነሱ ጋር ዶልቶ ምንድነው ያሰራባት መተት ነው ያሰራባት። ያ መተት ምንድን ነው? ዋነኛ አለማው? ከሱ ውጭ ሌላ ሰው እንዳታፈቅር፣ ትዳር እንዳትይዝ፣ ብትይዝም እንዳይሳካላት፣ የስራ ህይወቷ እንዲበላሽ፣ ቤልጂየም የምትኖረው መልካም ህይወቷ ዝበቁ እንዲወጣ ይህንን ሁሉ ነገር ማለት ነው። አልሰራም አለላቸውም። በተወሰነ ጊዜም ቢሆን መተሱ ሰርቷል። ነገር ግን በሷ ዙሪያ ውስጥ ወይም በሷ ዙሪያ ያሉት ሰዎች በጣም ጸሎተኞች ስለነበሩ፣ በጣም መንፈሳዊ ሰዎች ስለነበሩ በእነሱ ጥንካሬ የተወሰነ ነገር መቋቋም ቻለች። ነገር ግን ነገሮች አቅጣጫቸውን ሲቀይሩ ያ ነገር በህይወቷ ላይ አሉታዊ ተጽዕኖ ማምጣት ሲጀምር እናትየው ተውተቡትና መልሳት አስመጣታለች። ከቤልጅየም ቀጥታ ይዛት ሄደችው። ያለውን ነገር ተነጋግረው ቀጥታ ይዛት ሄደችው። የት ነው? ጸበል ቦታ ደብረ ሊባኖስ ገዳም። እዛ ላይ ጸበል ስትጠመቅ የሆነውን ሁሉ ተነገረ። አሁን የነገርኳቸውን ታሪክ አልደግመውም። በቃ ሌላ ትዳር እንዳትይዝ፣ ከሱ ውጭ እንዳትሄድ፣ እሱ ማይገኛት ከሆነ የስራ ህይወቷ እንዲበላሽ። በፊት የነበራት በጣም ቆንጆ ህይወት ነው። በዚውስጥ የተማረች ልጅ ነች፣ ጥሩ ቦታ ለምትሰራው ያ ነገር ሁሉ ብልሽችቱ እንዲወጣ፣ ሰው እንድትጠራጠር፣ በረሷ እንዳትተማመን፣ ሁሉ ነገር እንዲያስጠላት፣ ይሄ ሁሉ ነገር ነበር የተሰራባት። ጸበሉ ላይ መንፈሱ ያንን ተናገረ። ይህንን ከተረዳች በኋላ ልጅቷ መጠንቀር ጀመረች። ግን ያው ሰው ሀገር ስትሄዱ አንዳንዱ ሰው የራሱ የሆነ ተፈጥሯዊ ማንነት ይኖራል። በብዙ ነገሮቿ መልካም ማንነት ቢኖራትም ከተወሰነ ጊዜ በኋላ ግን መንፈሳዊ ህይወት መስገዱ፣ ቤተክርስቲያን ሄዱ ምናምን እንትን ይላትና፣ ይቅርታ ይሰለቻትና፣ ድካም ይለቅባትና የሚጠበቅባትን ያህል ጠንካራ አልነበረችም። የሚጠበቅባትን ያህል ፍቃዱ ትጸልያለች ትሰግዳለች፣ ግን የሚጠበቅባትን ያህል አይደለም። እዚህ ግን ያሉት በዙሪያ ያሉት እንዳልኳቸው እናቷን ጨምሮ ክስቶቿ እህቶቿ መንፈሳዊት የገባቸው ጠንካራዎች ስለሆኑ በተለይ ደግሞ የመምህራኖቻችንን ትምህርት የሚከታተሉ ስለሆኑ ፕላስ እዛ ቦታ ላይ ገዳም ላይ ጸበል በምትጸበልበት ሰዓት መንፈስ ሁሉን ነገር ተናግሮ ስለነበረ በደንብ ተባብረው መቀጥቀጥ መጸለይ። በነገራችን ላይ አንዳንድ ሰዎች በጣም ጠንካሪዎች ስለሆኑ ምንድን ነው የሚያደረጉት? የደካማን ሰው ላዩ ላይ ያለውን መንፈስ ወደ ራሳቸው ስበው የሚያስሩ ሰዎች አሉ። ይህን ዘዴ ታውቁት አላቸው ግን ጥንካሬ ይጠይቃል። እንደምናስበው እንደምናወራው ቀላል አይደለም። እና በዛ መንገድ ልጅቷ ላይ ያለውን መንፈስ ማሰር ቻሉ። ግን አንዳንድ ምንድን ነው የሚሆኑት? አዲስ ሰው ሲላክ ይታወቃታል። ጤናዋ ይታወቃል። ስራ ያስጠላታል። ሁሉ ነገር ይሰለቻታል። ምንም ያጣች ልጅ አለችም። ጥሩ ክፍያ ያላት ቆይታለች። ከወጣች የዛኔ ሀገር ዜግነት አግኝታለች። የምትሰራበት የስራ ሙያ የተከበረ ነው፣ ጥሩ ገቢ የሚያስገኝ፣ ከብዙ ሰው ጋር የሚያገናኝ። ምንም ኢኮኖሚካ የጎደለባት ነገር የለም። ነገር ግን እንደ በፊት ደስተኛ መሆን ያቅታታል። እንቅልፍ ትቸገራለች። አንዳንድ ጊዜ የምትመገበው ምግብ ሁሉ አልስማማ ይላታል። ይሄ የመንፈሱ ረብሻ እንደሆነ ቤተሰብ ያቀል ስለዚህ እዚህ ሀገር ቤት ያሉት በዛ መንገድ ይጠነከራሉ። እሷ ከአቅም በላይ ሆነባት። ስትጨናነቅ እዚህ ትመጣለች እዚህ ትመጣለች፣ ጸበል ትሄዳለች፣ ትጠመቃለች፣ የመሳሰለው ታድሶ ሲላግን መልሶ ደግሞ ያ ነገር ይመጣል። በኋላ ችግር የፈጠረ ነገር ምንድን ነው? እቺ ልጅ በዚህ መሃል በቃ እሱ ድርግፍ አርገጠተውና ከቆይታ በኋላ ከሌላ ሰው ጋር ትታወቃለች። ይሄኛው ደግሞ የዛኛው ፍጹም ተቃራኒ አንዳንድ ጊዜ የሰው መልአክ የምትለዋጭ አይነት ሰው የለም። እንደዚህ አይነት ሰው ታየዋለች፣ ትቀርበዋለች። ይኛው ኦፍኮርስ ትራውማ ጥሎባት ስለነበረ ጠባሳ ጥሎባት ስለነበረ ግን ይሄኛውንም ስትቀርበው በጥርጣሬ ነበረ። እየቀውየች ስትሄድ ግን በቃ እውነተኛ ማንነቱን በደምብ ተገነዘበችው። እነ ኢኖሸንት የሆነ ሰው ለእሷም ሚሆን ለበጎ ነው ነው ያለችው። ስለዚህ በዛኛው እድል እያሳጠርኩ ነው የምነግራቸው። ያው የፍቅር ሕይወት የመተረክ ዓላማ አይደለም ያለኔ የፕሮግራሚ ዓላማ ሰዎችን ማስተማር ስለሆነ ሰዎችን በሕይወት ውጣ ውረድ ውስጥ የሚያጋጥማቸውን ነገርና እንዴት እንደወጡ፣ እንዴት መውጣት እንዳለባቸው መጠቆም ስለሆነ የፍቅር ሕይወታቸውን እያሳጠርኩ ነው ምነግራቸው። እና ከዚኛው ጋር ትተዋወቃለች። ጥሩ ሰው ሆና ታገኘዋለች። ጥሆ ነው ታገኘዋለች። ፕሮሰስ አድርግለታለች እድለኛም ስለነበረ የሕፃን ልጅ ልብ የነበረው ስለነበረ ነገሮች ብዙም አላስቸገሩትም። ያልቅና ይሄዳል፣ ቤልጅየም፣ አብሮ መኖር ይጀምራሉ። ከዛ ከተወሰነ ቆይታ በኋላ እዚህ መጡ፣ ተጋቡ፣ ሄዱ። የዛኛው ቀለበቱ ፈርሶ ያኛው ምዕራፍ ተዘግቶ ይሄኛው አዲስ ምዕራፍ ነው። እሚገርማችሁ፣ ይሄኛው ልጅ ይዛው ሄደችው፣ ልጅ ሁለተኛ ጊዜ ያገባችው ማለት ነው። ከዛኛው ጋር ቀለበትን ያሰሩት ጋብቻን ሊፈጽሙ ነበር። ይሄ ነገር የነገርኳቸው ነገር ሀፕን አደረገ። ጋኛው በነገርኳቸው መንገድ ተዘጋ ምዕራፉ። አዲስ ምዕራፍ ተከፈተ። ይሄኛው ላይ ፕሮሰስ ተደረገለ። ጥሩ ልጅ ሆነው አገኘችው። ይዛው ወጣች። የተማረ ልጅ ነው። እዛም ሲሄድ በሙያው መቀጠል አላስቸገረም። የተወሰነ ጊዜ ነው የተቀመጠው። ግን በጣም ታታሪ ስለነበር፣ በራሱ ጥረት፣ በሱሷ እገዛ፣ በራሱ ሙያ መስራት ጀመረ። ጥሩ ተከፋይ ነው። ህይወታቸው እየሰመረ መጣ። ህይወታቸው እየሰመረ ሲመጣ ግን ይሄኛው ልጅ ያለችበትን ሁኔታ ሲያውቅ የበለጠ ተበሳጨ። ያላቸው ሰዎች አንዳንድ ጊዜ ምንድነው የሚያደርጉት? የማይበሉትን ነገር መጀመሪያ የሚበሉት ነገር ትሰጧቸዋላቸው አይደለ? በጣም ስለሚንገበገቡ ወይ አይበሉትም ወይ ደግሞ ሌላ ሰው እንዲበለው አይፈቅዱ። ማጥፋት ነው የሚፈልጉት። እነሱ መብላት አይፈልጉም ሌላ ሰው እንዲበላ። ስለዚህ ያ ነገር ማጥፋት ነው የሚፈልጉት። የዚህኛውም ልጅ ባህሪ እንደዛ ነው። ማንነቱን ጠበቃ ጠርኩስ ነበረ ብዙ ነገር ሊጠቀምበት በሊያው ላይ ነበር ያሰበው፣ በነገራቸው ላይ በዚህ መሀል ምን ተነጋግረው ነበር? ንደሚረሰትን አስታውስኝ በምትሄጂበት ሰዓት ላይ ለምበቃ ፕሮሰስ እናድርግና ከኔም ከአንቺም አንድ ሰው እናውጣ ይላታል። ምን ችግር አለው? ስለዚህ ምንድው የኔን የወንድሜ ልጅ ፕሮሰስ አድርግለትና ወደ ቤልጂየም ልጃችን ነው ብለን በአንቺ በኩል አንድ ሰው እሷ ነው በእሷ በኩል አንድ ሰው ይቅር ይህቷ ልጅ ሊያውጡ ተስማምተው ነበረ። እሱ የወንድሜ ልጅ ያላት ግን እውነተኛ ልጅ ነች። ከቀድሞ ሚስቴ የወለድኳት ብሎ ነው ፎርም የሞላው። ከቀድሞ ሚስቴ የወለድኳት ወይም ደሞ ከቀድሞ ጋብቻ ብሎ የሞላው። ለዚችኛ ፌክ ነው የቀድሞ ጋብቻ ብለን በፌክ እንሂድ ይበላት እንጂ ልጁ በእርግጠኝነት የራሱ ልጅ ነበረች። ፌኩ ምንድነው? ከቀድሞ ጋብቻ ያለው የቀድሞ ያችኛዋ ሴቷ ነች። የሌላቸው የወንድሜ ልጅ ነች። ለእሷ የወንድሜ ልጅ ነች ያላት፣ ግን የወንድሙ ልጅ አለ። እውነተኛው ልጁ ነች። የቀድሞ ጋብቻ የቀድሞ ሚስቴ ብሎ ሊያስሞላት የነበረው ግን የወንድሙ ልጅ ነች። ስለዚህ ምንድነው የሚያደገው? በዚህ ግርግር ልጁን አውጥቷል። ከዛ የወንድሙ ሚስት ያወጣል። ከዛ የራሱን ህይወት እዛ ጋር ያደላድላል። የወንድሙ ሚስት አውጥቷል፣ እውነተኛ ልጁን አውጥቷል። ከዛው ላይ የዚችን ልጅ ህይወት ሚዘረብል ማድረግ ነበር የፈለገው፣ ግን አልተሳካለትም። ይሄኛው ልጅ ግን በዛም የዋህ ነው። እንዳልኳቸው ብዙ ነገሮች እዛ ከሄዱ በኋላ ተመቻቸላቸው መኖር ሲጀምሩ፣ ያኛው መረበስ ጀመረ፣ እያደሰ መንፈስ መላክ። አንቺ ልጅ ምንድነው እየተሰማት የመጣው ላይፍ ቦሪንግ ምን እንደምትረጋቸው በጣም ጥሩ ልጅ ነው ባለቤቴ፣ በጣም ጥሩ ልጅ የሚያስብ እውነተኛ ኢነሽን ትባል ነው። ግን በቃ ላይፍ ቦሪንግ ስለሆነ ከሱም ጋና መኖር በቃ ይሰለቸኛል። ይሄ መንፈሱ ነው እንደዚህ የሚያደርገው። የምትወዱትን ሰው የሚያስብላችሁን ጥሩ ስራ ያለው ከሱ የበለጠ እናንተን አሳልፎ የሚያስቀድምን ሰው አግኝታችሁ የትዳር ህይወታችሁ ከሰለቻ ውስጣችሁ ፈትሹ። የተደረገባችሁ ነገር አለ፣ አትጠራጠሩ። ብዙ የሚመኘው ምንድን ነው? በቃ ሰላማዊ ትዳር አይደለም? ሰላማዊ ትዳር ሆኖ ከሰላማዊነቱ ትዳርን ባሻገር ያ ሰው የራሱን ነገር ሁሉ ትቶ እናንተ እንድትማሩ የሚፈልግ እናንተ እንድትሻሻሉ፣ ከዛ ይልቅ የራሱን የትምህርት እድል ዘግቶ ንንቺ ይበልጣል፣ አንቺ ተማሪ የሚል ባል፣ ኢቨን እሱ ማጌጥ ትቶ ሚስቱን የሚያስጌጥ ሚስቱን በወርቅ የሚያንቆጠቆጥ እንደዛ አይነት ባል፣ ፍቅር የሚሰጥ ባል የምትል ሴት ምን አይነት ነች? የሆነች ነገር ካልተደረገባት እሷ እነዚህ ነገሮች ይሰለችዋታል። እንዲሰለቻት የሚያደረግ ግን የተደረገባት መተት ነው። አሁን በእንደዚህ አይነት የህይወት አጣብቂኝ ውስጥ ነው ያለችው። ስለዚህ ልክ በሱ አይነት ህይወት መታችው፣ ህይወታቸው ሲሰመር ላይፍ ቦሪንግ የሚሆንባቸው ከሆነ ያንን ሰው እየወደዳችሁት እያመናችሁት ከሱ ጋር መኖር ካቃታችሁ ራሳችሁን ፈትሹ። ዋናው ማስተላለፍ የምፈልገው እዚህ ጋር ነው። በእንደዚህ አይነት ህይወት ሰባ የሆኑ በርካታ እህቶችም ወንድሞችም ስላሉ ነው ይሄንን እምላችሁ። ነገር ግን በዚህ አጋጣሚ ደግሞ ሌላውን ልነግራችሁ፣ ላሳያችሁ፣ ልጠቆማችሁ መፈልገው ነገር ደግሞ ምንድን ነው? አንድ ነገር እናንተ ፈልጋችሁ ካልሆነላችሁ ሊያን በራሳችሁ ጥፋት የሌላውን ህይወት ለምን ትረብሻላችሁ? እራሳችሁ ነገር ፈልጋችሁ፣ እራሳችሁ ምቀኛ ሆናችሁ፣ እራሳችሁ ነገሮችን አበለሻሽታችሁ ያዘው ኖ እንዲማ ከሆነ በቃ ቶነኝ ብሎ ከተለያችሁ መብቱ ነው። በወንጀል ከሶ ስላላሳሰራችሁ እግዚአብሔርን አመስግነው። ጭራሽ ግን ኃጢአተኞች እራሳቸው ናቸው ብዙ ነገር ራሳቸው አበላሽታችሁ፣ ያ ሰው በጊዜ ነቅቶ እግዚአብሔር እርቶት ከእናንተ ማምለጥ ሲጀምር ደግሞ የመተት መረባችሁን የምትወረውሩ ሰዎች እግዚአብሔር ያጋልጣችኋል። ስለዚህ ረፉ። አያዋጣም። ለጊዜው ሊመስላችሁ ይችላል፣ ለጊዜው ትናንትና ከአንተ ወዲያም መርሃ ግብር ስሰራ ያልኩት ነገር አለ። ሰው እንዴት ነው ሰውን በግድ በመስተፋቅር እንዲያፈቅረው የሚያደርገው? እሺ ብሎ ያኛው ሰው በሆነ በመስተፋቅር ድግምትም ያንን ሰው ቢያፈቅ ሰው ተፈቀር ሎሆነ ፊል የሚያደረግም ነው። ጨው አልባ ምግብ እንዴት ነው ህይወታችሁ እንደዛ ነው የሚሆነው። ጣም የሌለው ነው የሚሆነው። ስለዚህ ክፋቱን ትታችሁ በተክለኛው መንገድ ብትሄዱ ለሰማይም ለምድር ቤታችሁ ይጠቅማችኋልና አባካችሁ እዚህ መንገድ ውስጥ ያላችሁ ሰዎች ከዚህ መንገድ ውጡ የሚለውን ነገር ማስተላለፍ ፈልጋለሁ። እንግዲህ በዚች በህታችንም ህይወት ብዙዎች የራሳችን ህይወት እንደተመለከታችሁ ተስፋ አድርጋለሁ። ነገር ግን በትዳር የምትጣመሩትን ሰው ፈጥናችሁ በትዳር ከመጣመራችሁ በፊት በደንብ በደንብ መርምሩ እች ልጅ ፈሪሃ እግዚአብሔር ያደረባቸው የልጁ አጎት መጥተው ማለት ትዳር እንደሆነ እና ከቀድሞ ትዳሩ ሚስት ማነው ልጅ እንዳለው ባይነግሯት ኖሮ ምንም ሳታክ ልጁን አግብታ ብትሄድ ነው ሊፈጠር የሚችለው ነገር አስባችኋል? በዚህ ማለት ብዙ ያላልኳቸው ነገርም አለ። ከቤተሰቦቿ ጋር ሊያጣላት፣ ከቶቿ ጋር ሊያለያያት፣ ከቅርብ እናቷ ጋር ሊያለያያት ያልማሰው ጉድጓድ አልነበረም። ለምን? እሷን በነፃነት እንደፈለገው ሊጠቀምባት ስለፈለገ። ፕላስ ደግሞ የቤተሰቡን አታችመንት አልፈለገውም። በጣም ጥቅ ቤተሰብ ነው፣ ነገራችን ላይ የልጇ ቤተሰቦች በጣም የሚተሳሰቡ በጣም የሚጠባበቁ በጣም አንዱ ለአንዱ እንዲ በደብ የሚጠባበቅ ቤተሰብ ነው። ያንን ገመድ መበጠስ ነበር የፈለገው፣ አልቻለም። ይህ ያበሳቸው ነበረ እና የእሷን ማንነት ሳያቅ ወይም ደግሞ ውስጧን በደምብ ምርምሮ ሳይረዳ የሚላት ነገር ነበረ። አሁን እኳ አውሮፓ ነዋሪ ስሆንሽ ምናምን ነው እንጂ አውሮፓ ባቶኝና ዚ ኢትዮጵያ ውስጥ ይህን ያህል ቦታ ይሰጡሽ ምናምን አታቃሽሜሰቦች ና እረፍ ነ ያለችው። በኋላ ግን በደብ እያጠናችሁት መጣ ማንነቱ የተገለጸላት መጣ። የበለጠ ደግሞ እግዚብሔር በነገርኳችሁ መንገድ ማንነቱን ገለጸላት። ስለዚህ ከእንደዚ ይነት የሰው ሴጣን እግዚብሔር ይጠብቃችሁ ማለት ፈልጋለው። እንግዲህ ለዛ ለማስተማሪያ የሆን ዘንድ የመረጥኩላችሁ የደረሰኝ ታሪክ የተከታተላችሁትን ነበረ። አብራች ስለነበራችሁ ወደፊትም አብራሁ ስለምትሆኑ ገልብ አመሰግናለሁ። በቀይ በሌለዩ መረሃ ግብር የምንገናኝ ነው ግን።